ጽመን ያገልገለን የመማላ አሌኩም። ይ አሁን የሆነ ጥያቄ ልጠይቅሽ ነው፣ ፌኑ በዚህ በረመዳን ወቅት ማለት ነው፣ ባልና ሚስት ከአፍጥር በኋላ አብረው ይተኛሉ? አብሮ የተኛሉ፣ አይደል ባልና ሚስቶች እኮ። ግን ፍቅረኛሞች ከሆኑ ደግሞ አይገናኙም እንዴ? አይገናኙም። ባልና ሚስት ግን ችግር የለውም። አዎ። እዩኝ እዩኝ ማለት ደብቁኝ ያመጣል፣ ይላል ያገሬ ሰው ሲተርት ማለት ነው። አዩ አዩኝኝ አበዛችሁ፣ እኔም ምለው በቃ አሁን ካልተኛን ቀጥ ብለ ሰይድ፣ አሁን ካልተኛ በቃ አንላቀቅም፣ አሁን መተኛት አለብን እያለች ሰይድ ጋር ትሟጨጫለች። አሰላሙ አለይኩም ረህመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ። እንዴት ናችሁልኝ? ጋይስ ቤተሰቦቼ፣ የእኔ ምርጦች፣ የምርጦች ምርጥ እንዴት ናችሁ? እየቀዝቀዝ አታድርጉት ማለት ነው። ላይክ እያረጋችሁ ቻናሊን አሳድጉልኝ እላችኋለሁ ቤተሰቦቼ። እና እንዴት ነው ረመዳን እንዴት ይዟችኋል? ጾም ስራ አሪፍ ነው አደለ። በዱዋ እነረሳሳ ስራውንም አላህ ያግዛችሁ። በተለይ ቤተሰብ የሚበዛበት ቤት ምናምን ከሆነ ስራ በጣም ይከብዳል ረመዳን ላይና፣ አላህ ያግዛችሁ። የኔ ምርጦች፣ በርቱ፣ ጠንክሩ፣ ራሳችሁን እየጠበቃችሁ ማለት ወዳለሁ። ከዘይትም ከምንም ረመዳን ላይ መጠባበስ ምናምን የሚበዛበት ጊዜ ነው እና ዘይት ምናምን ራሳችሁን እንዳትጎዱ በጥንቃቄ ስሩ ብዬ እንደ ህት ማስታወስ እወዳለሁ ማለት ነው፣ ውድ ቤተሰቦች እና አላህ ይጠብቃችሁ፣ አላህ ይጠብቀን። እንግዲህ ጾመው ከሚጠቀሙት ያድርገን ረመዳንን የአረብ ለሀገራችን ሰላምም ዱዓ ማድረግ እንዳትረሱ ቤተሰቦች እና ውድ ቤተሰቦች። እንግዲህ ዛሬ በአዲስ ቪዲዮ የመጣውበት ቪዲዮ ማለት ነው። እስኪ ቪዲዮ እንመልከትና እና እንጫወታለን ማለት ነው። ጋይስ አብራችሁኝ

ከአፍጥር በኋላ አብረው ይተኛሉ፣ አብረው ይተኛሉ አይደል? ባልና ሚስቶች እኮ። ግን ፍቅረኛሞች ከሆኑ ደግሞ አይገናኙም እንዴ? ባልና ሚስት ግን ችግር የለውም። አዎ ፍቅረኛ አሁን እንተኛለን፣ ቀጥ ብለ ማለት ነው። ሰይድ አሁን እንተኛለን። ተው ግን ተው ይሄ አዩ ይሄ ዩኝ ዩኝ፣ ደብቁኝ ደብቁኝ ያመጣል፣ በኋላ ይባላል። ና እንዲህ ሁል ጊዜ እንደዛ አልጋ ላይ ብቻ ነው እንዲ መሰሩት እና እኔም ማለት ነው። ሰይድ እኔ እኮ በጾም ወቅት ፕራንክ እያደረገችው ይመስሎኛል። እንዴ ከፍጥር በኋላ ከሆነ ምን ስታፍሮላ ማለት ከፍጥር በኋላ ከሆነ ለምንድ ነው ይህን ያክል የሚጨቀጨቃ ነው ነገሩ። ካፍጥር በኋላ ከሆነ ይህን ያክል የሚጨቃጨቀው ለምንድን ነው ሰይድ? ጾም ሳይፈታ ባለበት ሰዓት ፕራንክ እያደረገች መስሎኛል። ና ጓደኛዋን ደውላ ስጠይቅ ካፍጥር በኋላ ባልና ሚስት ይተኛለች አይተኙም? ሆይ አለች። ና ሰይድ ካፍጥር በኋላ እንደዚህ የምታጨቀጭቃት ለምንድ ነው ነው ወይ በፕራንክ ሰበብ እንደ ስንቱን አየ ነው? ስንቱን አየ ነው? ግን እንደዚህ አትሁኑ ነው። ሱመያ ንግስቷን ለማስቀናት ብለሽ ነው? አዩ ሱመያ እንደሆነ ከቤተሰቦቿ ጋር የማይረሳ ጊዜ እያሳለፈች ነው። ደስ የሚል ጊዜ ከልጆቿ ጋር፣ ከቤተሰቦቿ ጋር አስራ አምስት አመት ሙሉ ተነፋፍቀው ቆይተው አሁን ተገናኝተው ከቤተሰቦቿ ጋር ማሻላ ደሳስ የሚሉ ቤተሰቦች አሏት። አሪፍ ጊዜ እያሳለፈች ነው። አታያችሁም? እራሱ እና እንደዚህ አይነት ነገር እየሰራችሁ ያላችሁት አንደኛ ካፍጥር በኋላ ምን አጨቃጨቀ አቶ ሰኢድ ማለት ነው። አዩ ሰኢድ ግን እኔ አሁን ላይ ማለት ነው ጋይስ የሆነ እየተጃጃለ ነገር ነው ይመሰለኝ። የምሬን ነው ከነበረበት የወረደ ሁሉ ነው የመሰለኝና ና እንጃ ብቻ የሆነ ከራማ አላ አደለም የሆነ ከራማ የሚባል ነገር እኮ አለ ጋይስ። እንደዚህ አይነቱ ነገር አይታየኝም። አሁን ገባ እና አዩ ትንሽ ቆየት ብላ አቃቃን ጨዋታ ሳትለው አትቀርም። ና ምንም ማድረግ አይቻልም እንግዲህ ሱመያን የመሰለች እንቁ ሴት፣ ጀግና ሴት እሱም ብሎታል። ጀግንነቷን ሲያወራ ነበረ። ሱመያን የመሰለች ጀግና ሴት የትሜት አድርጎ ይብላኝ እንጂ ለእናንተ እሷስ፣ ፈጣሪ ረዳት የተመልካችም ዱአ በባህር ሊሄድ ነው። አንዴ በህገ ወጥ ልሰደድ ነው አልተሳካልኝም፣ ስትል ብዙዎቻችን ሁላችንም ተጨንቀን አላህ በሰላም ላገርሽ አብቅሽ፣ በህገ ወጥ በህገ ወጥ መንገድ እንዳትሄጅ እያለ ሁሉም በቃ እንትን ሲል ለእሷ ያልተጨነቀ ሰው አለ ብዬ አላስብም። እና አላህ አሳካላት ምንም ነገር ሳይጎድልባት ልጆቿን ይዛ ሀገሯ ገባች፣ ከቤተሰቦቿ ተቀላቀለችና ምንም ደስ የሚል ህይወት ላይ ናት ብዬ ነው ማስበው። አሁን ላይ ከምንም በላይ ቤተሰብ ጋር የተነፋፈቀ ቤተሰብ ጋር ጥሩ ጊዜ ማሳለፍን የሚያክል ነገር የለም እና በስደት ያላችሁ በስደት ያለን ሁላችንም አላህ ፈጣሪ ቤተሰቦቻችንን አላህ ከቁጥር ሳያጎድል አገናኝቱ የምንደሰትበትን ቀን ያቀርብልን ማለት እወዳለሁ። ምኞት ላይ ያላችሁ አሁን እቅድ ላይ ያላችሁ የሚያሳካላችሁ ውድ ቤተሰቦቼ በዚሁ አጋጣሚ ማለት ነው። እና ከዚህ በላይ ደስታ የለም እና አዩና ሰኢድ በቃ እኔ እየሰሩት ነገር እየሰሩት ያሉት ነገር ሰኢድ ተጃጅ አለላለሁኝ አንዳንዴ ማለት ነው። አስታብሩላ እና ባለፈም እንደዚሁ ፕራንክ ስታርግ አልጋ ላይ ሲጎትታት ምናምን ያን እንኳ ቆርጠው ሳያወጡት ለቀቁት አምጥተው ዛሬ ደግሞ ጭራሽ ባልና ሚስት አብረን እንተኛ እያለች መጣሽ ማለት ነው በፕራንክ እንተኛ ካልተኛ ተይ አዩ አዩ ተይ ተይ እያለ እና እና ይሄ ሁሉ የሚሆነው በጾም ወቅት መስሎ የነበረ ነው የራሱ። እና ካፍጥር በኋላ ነው ካፍጥር በኋላ ባልና ሚስት አይተኙም ወይ ብላ ስደውል፣ እኔ ኦሮምኛ አላቅም፣ ግን ያው ደውላ ካፍጥር በኋላ ባልና ሚስት አይተኙም ወይ ምናምን ብላ ስጠይቅ መሰለኝ ምናምን ስትላት በቃ መተኛት አለብን፣ ይኸው በቃ ቀጥ ብለህ መተኛት አለብ ስትል ካፍጥር በኋላ እየሰሩ እንዳሉ ነው። ቪዲዮ ነው የተረዳሁት። ና ለምንድን ነው ካፍጥር በኋላ እንደዛ የምታጨቃጨቃት? ሰኢዶ ማለት ነው። እና ውድ ቤተሰቦች፣ እኔ በጣም ነው የሚያስገርሙኝ። እኔ ብቻ አሁን ላይ በጣም ደስ ብሎኛል፣ ምክንያቱም በቃ ሱመያ ከቤተሰቦቿ ጋር ናት፣ ከልጆቿ ጋር ጥሩ ጊዜ እያሳለፈች ስለሆነ ማለት ነው እና ሱመያዬ ዘና በይ ፈታ በይ፣ ሌላውን ሁሉም ተዩ በይ። ጊዜ ይደርሳል። ዘና በይ እንግዲህ ሀዩም ጎንደር የሚባል እግርህን አታነሳም ብላ ሰይድን እዛው አልጋ ውስጥ እንግዲህ አሉ እዛው አልጋ ውስጥ ይቀመጡ ማለት ነው። እዛ ሆቴል ውስጥ ሆነው ነው ዛሬም ቪዲዮ የተለቀቀው ና ምንም ማድረግ አይቻልም። ግን ለእኛ ስትለቁልን የሆነ ነገሩን ቆረጥ አርጉ ትባካችሁ ቆረጥ አድርጉት። እና ሲበዛ ጥሩ አይደለም ማለት ነው። እና ውድ ቤተሰቦች፣ ሱመያ እንግዲህ ያው ዘና እያለች ነው። ቪዲዮ አይታችሁ ከሆነ እስኪ ቪዲዮ አብረን እንመልከት ማለት ነው። የሱሱ ንግስቷን ቪዲዮ እንግዲህ እዚህ ላይ እንደምትመለከቱት ጀልባ ላይ ሆና ከልጆቿ ጋር ማሻአላ፣ ተባረከ ለዘና እያለች ነው፣ ከእህቶቿ ከወንድሞች ከወንድሟ ጋር አሪፍ ጊዜ እያሳለፈች ነው። የው አጭር ቪዲዮ ናት። እንደዚህ ሲዝናን ነው የሚያሳየው ና እህቴ ሳታቂ የቀረጸች መስሎኝ ሙሉ ቀን ሲዝናና የነበረውን ቪዲዮ የቀረጸች መስሎኝ፣ መጨረሻ ላይ ሳየው ሳት ቀርጻው ቀርታ ነው እንጂ ብዙ ቦታ ላሳያችሁ ነበር ምናምን ብላለች። ና ዋናው ነገር አንቺ ዘና ማለትሽ ነው። ሁላችንንም አላህ ለዚህ ቀን ያብቃን። እኔ የምር በቃ አገሬ ገብቼ በቃ ብዝናና አላለሁኝ። እና ብቻ ሀገራችን ሰላም አድርጎልን ሁላችንም ለዚህ ያብቃን ማለት እወዳለሁ። ውድ ቤተሰቦቼ እናንተ የሰይድና የአዩ ቪዲዮ ስታዩ ምን ተሰማችሁ? ምንድ ነው ትመለከቱት? አሁን እዛ ቪዲዮ ላይ ማለት ነው። ብቻ እንግዲህ ያዝልቅላችሁ። ግን ረገብ አርግ አዩ፣ እዩኘውኝ እንዳልኩት እዩኘውኝ ጥሩ አይደለም ይባላል። ና እዩኘውኝ አታብዙ ለማለት ያክል እና ሱመያ፣ የእኔ ቆንጆ መልካም ጊዜ ይሁንልሽ ባለሽበት፣ ሰላም ሽብሳ፣ በጤና በፍቅር ያኑርሽ ማለት እወዳለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። መልካም ቆይታ።